ሰላም ሰላም ቤተሰቦች፣ እንዲናችሁልኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ ተከስቻለሁ። አሁንም የሀይሜና የብሩክ ጉዳይ አሁንም ብዙዎችን እያሳሰበ ነው። በዛም ምክንያት ብዙዎቻችሁ የተለያየ ሀሳብ፣ የተለያየ ነገር፣ የተለያየ ብቻ ሁሉም የራሱን ሀሳብ አስተያየት፣ ሁሉም በራሱ የተለያየ ነገር እያለ ይገኛል እና በጣም የሚገርመው ነገር ግን አሁንም ሌላ አጣጣ ውስጥ እነዚህ ሁለት ልጆች አሁንም በቃ ሌላ ችግር ውስጥ እንዳለ ነው የሚወራው። እና የሚወራው ምንድን ነው ማለት ትላንትና ሀይሚና ብሩኬ ኦሬዲ ታርቀዋል፣ ደህና ናቸው። ፍፄ በመሀል ገብቶ ያለውን ነገር አነጋግሯቸው ሃይሜ ብሩኪም እሺ ተባብለው በፍቅር እንዳይወትሯቸው እየተሳሳቁ እየተቀላለዱ ነው የሄዱት እና ሰሞኑን የታዘብኩትን ብዙ ነገር አለ። እነሱ እንደዚህ ልሳሳቁ፣ እንደዚህ ልተቃቀፉ፣ ዞረው ሊሳሳሙ የእናንተ ሀይሚ እስቴድ እስከዛሬ ዛሬ ራሱ አይቻለው። ሀይሚ ፎቶ ተዘግጽ የእናንተ ማሽቃበጥ፣ የእናንተ ማስመሰል፣ የእናንተ መሳደብ እግዚአብሔር ይመስገን። አንዳንዴ እኔ ራሴን አደንቃለሁ። እግዚአብሔር አ የፈለገ ነገር ቢሆን እንደ ሀሳብ ሀሳብ እሰጥበታለሁ እንጂ ወይም ደግሞ እንዳንድ ደጋፊ እንዳንድ የእውነት ወዳጅ ጥፋት ካለ ሁለታቸውም ጋር ጥፋታቸውን እናገራለሁ እንጂ በፍጹም መጥፎ ቃል አልተናገርኩም። እንዲወጣኝም አልፈልግም እንድናገርም ማለት ነው እና ምክንያቱም ክፉ ከመናገር የሚመጣ የሚቀየር ምንም ነገር የለም። ትርፉ የሚሆነው መተዛዘብ እና መተዛዘብ ብቻ ነው እና ይሄ ነገር አሁንም አላቆማችሁም። በእርግጥ ብሩኬና ሀይሚን የምትወዱ ሰዎች በመካከላቸው ሁለቱ ሲጣሉ አንድ አካልን አንስታቸው አዘቀዝቁም የእውነት የምትወዱ ከሆነ። ስለዚህ በፊትም ሀይሚን የምጠሏት ሰዎች ናቸው ማለት ነው። ምክንያት ፈለጋችሁ የምትዘቀዝቋት እና። ምትሰርባት እሷ የተዋረድች እየመሰላችሁ ማለት ነው። ግን ብሩኬ ደግሞ በዚህ ሊደሰት አይችልም። ምክንያቱም እሷን ስዘቀዝቁ እሱ እየታዘባችሁ ነው እንጂ የሚመጣው በፍጹም እሱ ሊወዳቸው አይችልም ይሄን ስላደርጋችሁ። ለማንኛውም ወደ ዋናው ወደ መጣሁበት ነገር ልምጣና ሰሞኑን እየተደረገ የነበረው በፋሲልና በብሩኬ ወይም በሀይሜ መካከል በሶስቱ መካከል የተፈጠረው ነገር አለ። ግማሾቻችሁ በጣም አሁን ላይ ተለባብሶ እንዲያልፍ አንፈልግም፣ እውነታው እንዲወጣ እንፈልጋለን አላችሁ ያላችሁ በብዛት በቃ አሁን ላይ በጣም ብዙዎቻችሁን እያኩ ተመተማችሁ ያለው ነገር ይሄ ነው። ሀይሚዬም ደግሞ የሆነ ነገር ፖስት አድርጋለች። ስለ ፖስቱ እናወራለን። በመጀመሪያ ግን እኔ ልላችሁ እንፈልገው እንደራሴ ሀሳብ፣ ሰው ሁሉም የራሱ የተለያየ ሀሳብ ነው ያለው እና እኔም የራሴን ሀሳብ ነው እዚህ ጋር የምሰጠው። ሁላችንም የተለያየ አስተሳሰብ ነው ያለን። አተረጓጎማችንም ይለያያል እና እንደኔ እንደኔ ይሄ ፖስት ያደረገችው ነገር ለፋሲል ነው ብዬ ነው ማስበው ምክንያቱም እንዴት መሰላችሁ ፋሲልን እኮ ይቅርታ ጠይቀዋለች ይቅርታ ተወይም በቃ በዛን ሰዓት መቀበሌ አሁን ስህተት ነው ይቅርታ ብላለች አይደል ይቅርታ ብለዋለች እኮ እሱ ደግሞ ጭራሽ በነሱ ላይ እየዛተ፣ በነሱ ላይ እየደነፋ በቃ በጣም ነገሩን እያባባሰው እያጋጋለው ነው ያለው። ገባቸው እና ሀይሚዬ ምንድነው ፖስት ያደረገችው ይቅርታ መጠየቅ ነገሩን ያባብሰዋል ወይ ነው ያለችው እና ይሄ ለፋሲል እንጂ በፍጹም ከብሩኬ ጋር ይገናኛል በየትም በኩል ከብሩኬ ጋር የሚያገናኘው ነገር የለም፣ ይሄ ነገር ማለት ነው በፍጹም እና ብዙዎቻችሁ ትናንትና ብሩኬ ይቅርታ ስለጠየቀች ሌላ ችግር ተፈጥሯል ሌላ ውስጥ ገብተዋል እንደገን እንዳዲስ ከልባቸው አይደለም ምናምን ያላችሁ ሰዎች ያላችሁ ከልባቸው ነው። ሲጀመር የእውነት የሚዋደዱ ሰዎች ተኳርፈው ሁለት ቀን ሶስት ቀን ሲቆዩ እነሱ የሚገናኙበት ወይም ደግሞ በመካከላቸው ምክንያት ሆኖ የሚያቀራርባቸውና የሚያነጋግራቸው ሰው ነው እንጂ የሚፈልጉት እንኳን አይደለም። ከልባቸው ከልቡ ለምን ይታረቃሉ? ከልባቸው ለመታረቅ ይችሉ የለ እንዴ? ይህ እኮ ምንም ምክንያት የሚያስፈልገው ነገር የለም። ብሩኬ የእውነት ካዘነባት የእውነት ከተከፋባት፣ አይ አስከፍታኛለች፣ ስለዚህ አልታረቅም ማለት ይችላል። ግን ስለሚወዳት ስለሚያፈቅራት እንኳን አይደለም፣ እንደዛ አይደለም። ምክንያት ተገኝቶ ሐይሚዬ እኮ በቀደምም እኮ ብሩኬ የመጣው እንደነገርኳችሁ ለመታረቅ ፈልጎ ነው እንጂ ከእሷ ለመለየት አይደለም። እና እንደነገርኳችሁ እውነትንሽ መታረቂያ መገናኛ ሰበብ እንጂ ሊጣሉ አይደለም። በእርግጥ እናንተ እንዳላችሁት ይሄ ተደባብሶ ያለፈው ነገር አሁን ብሩኪም ትናንትና ምንም የተወራው ነገር የለም ማለት ምንም የተባለ ነገር የለም። ምክንያትም እንደ ሲጨጋጭጉበት የነበረው ሲጣሉበት የነበረው ነገር ምንም ነገር የለም። ስለዚህ ሲጀመር እውነታውን ቀስ ይያረን ወደፊት ነው የምናየው። አሁን ሀይሚና ብሩኬ አንድ ሆነዋል፣ ታርቀዋል። በቃ ዋናው እና ትልቁ ነገር የምንፈልገው ይሄንን ነው። ግን ፋሲል በህይወታቸው ድጋሚ ከመጣ ይሄ ነገር ሪል ነው ማለት ነው። በቃ ሪል ነው። ፋሲል በጣም ትልቅ ችግር እየፈጠረ ነው በሀይሚ ላይ። ፍራንክም አይደለም ይሄ ሰውዬ በህግም ሊጠየቅ ይገባል። ሌላም ሌላም ነገር ግን እኔ ትላንትናም ነግሬያችኋለሁ። በቃ ያመንኩበት የመሰለኝ ያመንኩ በቃ ነው ብዬ የደመደምኩት፣ መጀመሪያ ሀይሜ ፕራንክ ጀመረች። ከዛ በኋላ ያው ምቀኛም አላቸው እነሱ ታውቃላችሁ፣ ብዙ ነገር አለ። ይሄ ነገር ሪል ሆና በጣም ብዙ ከስተመርም ተቆጣት፣ ሀይሜም ብሩኬም ተናደደባት። ከዛ በኋላ እውነታውን ለመናገር ፈራች። ያላት አማራጭ ደፍንፍና አርጋ ሸፍንፍና አርጋ መታረቅ ነው፣ ከብሩክ ጋ ይቅርታ መጠየቅ ነው። በነገራችን ላይ ከካሜራ ጀርባም ነግረው ሊሆን ይችላል፣ ግን ያው አንዳንዴ ለኦዲየንሶችም ክብር ስትሉ ብዙ ነገር አለ። ያው አንዳንዴ ሰው ኦዲየንስ ሲቆጣ ምናምን የሆነ ነገሮችን እኛም ደግሞ መጫን የለብንም፣ በቃ ደስ እንዳላት። እኛ የእነሱን ፍቅር የእነሱን አንድነት እስካሁን ደግሞ የሆነው ሆኗል። ከዚህ በኋላ እኛ ምንም መጠየቅ አይገባንም። በቃ ዋናው የእነሱ መስማማት ነው። እነሱ ይስማሙ፣ ከዛ በኋላ ይሄ ፋሲል ተብዬው ከህይወታቸው ይውጣ። እሱ ከህይወታቸው ከወጣ ሁሉም ነገር ሰላም ነው፣ ምንም ነገር አይፈጠርም። እነሱ ልክ እንደ ወትሯቸው ህይወታቸው በሰላም ይቀጥላል ማለት ነው። ስለዚህ ሸረኛም ምቀኛም ተንኮለኛም ከህይወታቸው ይውጣ። ያወጣው እነሱን በክፉ አይን የሚያዩትን ፈጣሪ አይናቸውን ይገኒ። ክፉ አልመኝም። አይናቸውን ያጥፈው ብዬ አልራገምም። አይናቸውን የያዝላቸው። ለኦዲየንሶች ግን አንድ ነገር ማስተላለፍ እፈልጋለሁ። እነሱ የፈለገ ነገር ቢጣሉ የፈለገ ነገር ትልቅ ደረጃ ላይ እንኳን ቢደርሱ እናንተ እናንተ በጸሎት በዱዓ እንጂ እናንተ አልቅሳችሁ ተፍጨርጭራችሁ በቃ ምግብ አልበላለኝ እንደዚህ መሆን አልቻልኩም፣ እነሱ እንዲሆኑ በቃ ጾም የሚያደርጉት እንቅልፍ አልተኛም ከስራ ጋር እንደዚህ አትሆኑ፣ ቤተሰቦች ምክንያቱም እነሱ ይጣሉ መልሰው ይታረቃሉ። ምክንያቱም እውነተኛ ስር የሰደደ መሰረት የጣለ ፍቅር ነው ያላቸው፣ አገር ያወቀው ፀሐይ የሞቀው ነው። ይሄ ደግሞ መለያየት የሚባለው ነገር በቀላል አይደለም። መለያየት ቀልድ አይደለም። ገባችሁ? ስለዚህ እኔ ልላችሁ የምፈልገው ነገር ቢኖር ለወደፊቱም የሆነ ችግር ሲፈጠር ውጣችሁ ራሳችሁን ለመጉዳት ማልቀስ፣ መነፋረቅ ማለት ይህ ለነሱ አይጠቅማቸውም እና አንደኛ ፍቅረኛ ሞች ሆንም ባልና ሚስቶች እኛ በካሜራ ጀርባ ካሜራ ላይ ስለማንወጣ ተደብቀን ነው እንጂ ሳይደባደብ በተለይ በአሁኑ ሰዓት ሳይደባደብ የሚያድር ባልና ሚስት የለም ብዙዎቻቸው የደነገጣችሁት ደግሞ ሀይሜ ፖስት ባደረገችው ነገር ነው አትደንግጡ እነሱ ደህና ናቸው አይለያዩም ሁሉም ነገር ሰላም ነው አሸወይና ነው ደህና ሁኑልኝ ግን ለዚህ ቻናል አዲስ የምትሆኑ ሰዎች ሰብስክራይብ ሳታደርጉኝ አትውጡ ፕሊስ